ሰላም አድማጮች እንዴት ናችሁ? እንዴት ናችሁ? በድጋሚ ተመልሳን ተገናኝተናል። ስለ ማቲያስ ኩንሃ የሰራነው ፕሮግራም የለም። ያው ዝውውሩ እስኪጠናቀቅ እየጠበቅን ነበርና፣ አሁን ዝውውሩ ኦልሞስት ወደ መጠናቀቁ ስለቀረበ እስኪ ያን አንድ ጉዳይ ስለዚህ ተጫዋች እያነሳ ቆይታ እናደርጋለን። አብረን አብራችሁኝ እንድትቆዩ ገብዛችኋሉ። እንግዲህ ማንችስተር ዩናይትድ የመጀመሪያ የክረምቱን ፈራሚ ያገኘ ይመስላል። ማቲያስ ኩንሃን ከወልቭስ በ62.5 ሚሊዮን ፓውንድ ለአምስት ዓመት በሚቆይ ኮንትራት፣ እንዲሁም ማንችስተር ዩናይትድ ፍላጎቱ ካለው ለተጨማሪ አንድ ዓመት የሚቆይ ማለትም እስከ ስድስት ዓመት ድረስ የሚቆይ ኮንትራት ነው ለተጫዋቹ የተሰጠው ማለት ነው እና በዚህ ጊዜ ውስጥ በሁለት ዓመት ውስጥ የ62.5 ሚሊዮን ፓውንዷን የተጫዋቹን የውል ማቋረጫ ገንዘብ ማለት ነው ማንቸስተር ዩናይትድ ከፍሎ ያጠናቃል። ስምምነቱ በዚህ ነው የተፈጸመው እና የዚህ ተጫዋች ጉዳይ አሁን ሙሉ ለሙሉ ተጠናቆ በክለቡ ወልቭስ የሕክምና ሁኔታውን እንዲያልፍ ወይም ደግሞ ሕክምና እንዲያደርግ ፍቃድ ተሰጥቶታል። ተጫዋቹን ቀና ቀጠሮ ተይዞለት የህክምና ምርመራውን ካደረገ በኋላ የማንችስተር ዩናይትድ ኦፊሻሊ ተጫዋች መሆኑ ይረጋገጣል ማለት ነው እና ምንድን ነው ማንችስተር ዩናይትድ ከዚህ ተጫዋች የሚያገኘው የሚለውን ነገር መመልከት ያለብን ይመስለኛል። ማቲያስ ኩንሃ በቀኝም በግራም አስር ቁጥር የሚጫወት የሃፍ ስፔስ ተጫዋች ነው። ይህ ተጫዋች እንግዲህ ወደ ቡድኑ ሲመጣ ለቡድኑ ይዞት ይመጣል ተብሎ የሚጠበቀው ነገር ምንድን ነው? አንደኛ፣ በብዛት ብዙ ጎሎችን የሚያስቆጥር አይነት ተጫዋች ሆኗል። ይህ ተጫዋች ባለፈው ሲዝን አሁን በተጠናቀቀው የእንግሊዝ ፕሪሚየር ሊግ ማለት ነው አስራ ሰባት የእንግሊዝ ፕሪሚየር ሊግ ጎሎችን ያስቆጥሯል፣ ወደ ስድስት አካባቢ ደግሞ አሲስቶችን ያደረሰ ተጫዋች ነው እና ይሄ ቁጥር ለወልቭስ ከፕሪሚየር ሊጉ አለመሰናበት ትልቁን ድርሻ የያዘ ቁጥር ነው፣ ዘንድሮ ማለት ነው። ማቲያስ ኩንሃ ባይኖር ወልቭስ ይሄኔ በ ወራጅ ቀጠና ውስጥ ተገኝቶ መውረዱን ያረጋገጠ ቡድን ይሆን ነበር ነገር ግን ኩንሃ ብዙ ጎሎችን ያስቆጥራል ብዙ እድሎችን ይፈጥራል ብዙ ኳሶችን አሲስት እያደረገ ይገኛል ይህን ነገር ነው ማንሰርማይትድ የሚፈልገው ከሱ ብቻ ሳይሆን ከተለያዩ ተጫዋቾች ማንሰርማይትድ የጎል እድሎችን መፍጠር ጎሎችን ማስቆጠር ለሌሎች ተጫዋቾች ጎል የሚያስቆጥሩበትን ሁኔታ መፍጠር የሚችሉ ተጫዋቾች እንዲኖሩት ይፈለጋል ማለት ነው ይሄ የሆነበት ዋናው ምክንያት ለአመታት ብሩኖ ፈርናንዴስ ከመጣ በኋላ አብዛኛው የቡድኑ የማጥቃት እንቅስቃሴ የሚዘወረው በብሩኖ ፈርናንዴስ ነበር፣ አይደለ ብሩኖ ፈርናንዴስ ነው ብዙ አሲስቶችን እንዲፈጠር የሚፈለገው፣ ግፊት የሚደረግበት የሚጠበቅበትም ከሱ ነው። ጎሎችም በብዛት የሚቆጠሩ የሚገኙትም ከሱ ነው። ምክንያቱም እንደ ሆይሉ እንደ አይነት አጥቂዎች መጥተው ስኬታማ የሆነ ጊዜ እያሳለፉ አይደሉም እና ብዙ ነገሮችን ቡርኖ ፈርናንዴዝ ነበር እንዲወጣቸው የሚሆነው ማለት ነው እና ቡርኖ ፈርናንዴዝ ያንን ማድረግ ባልቻለበት ጨዋታ ላይ ቡሩኖ ምን ያክል እንደሚቸገር እየተመለከትን ነበር። ምናልባት ቡርኖ ፈርናንዴዝ ቢጎዳ ወይ በጉዳት ዓለም ደግሞ በቅጣት ከቡርኑ ጋር ረዘም ላለ ጊዜ ባይገኝ ምን ያክል ቡርኑ እንደሚቸገር ለማየት በጣም ግልጽ ነው እና ይህን ነገር መቅረፍ ይፈልጋል ሩበን አሞሪም። ቡድኑ ተገማች መሆን የለበትም። በአንድ ተጫዋች ላይ በጣም ጥገኛ መሆን የለበትም። ብዙ ተጫዋቾች ጎል ማስቆጠር አለባቸው። ብዙ ተጫዋቾች እድል መፍጠር አለባቸው። ብዙ ተጫዋቾች ቻንሶችን ለሌሎች ተጫዋቾች መፍጠር አለባቸው። አሲስቶችን ማድረስ አለባቸው። ይህን ነገር ነው አሁን ማንችስተር ዩናይትዶች ለማድረግ ፍላጎቱ ያላቸውና በሁለቱም አስር ቁጥር ቦታ ላይ በግራም በቀኝም ይህን ማሻሻያ ማድረግ ይፈልጋሉ። ይሄ ማለት ምንድነው? የሀፍ ስፔስ ተጫዋቾች ናቸው ስንል ለራሳቸው አጥቂ በጣም ተጠግተው በግራ ወይም በቀኝ በኩል የሚገኙ በተጋጣሚ ቦክስ ወደ አንደኛው ጎን ተጠግተው የሚገኙ እና ብዙ ክሬት የሚያደርጉ፣ ጎሎችን የሚያስቆጥሩ፣ በአጠቃላይ በማጥቃት እንቅስቃሴው ላይ የጎላ ተሳትፎ የሚያደርጉ ማለት ነው። ሌላ ነገር ያለው ማለት ብዙ ሰው ምንድን ነው የግራ ሀፍ ስፔስ፣ የቀኝ ሀፍ ስፔስ የሚለውን ነገር ይጠይቀናል እና ግልጽ ነው። በጣም ውስብስብ የሆነ ነገር አይደለም። እነዚህ እንደዚህ አይነት ተጫዋቾች ይሄ ተፈጥሮ የመስመር ተጫዋች የሚባሉ አይደሉም። መስመሩን ታከው የሚጫወቱ ሜዳውን ለጥጠው በመስመሩ ጫፍ ላይ የሚገኙ አይነት ተጫዋቾች አይደሉም። እነዚህ ተጫዋቾች ይበልጥ ወደ መሀል እየገቡ መጫወት የሚችሉ ብዙ ኳሶችን የሚነቁ፣ ወደ ተጋጣሚ ቦክስ የሚጠቁ እና ለጎሉ በጣም ቅርብ የሆኑ ተጫዋቾች ናቸው። እነዚህ ተጫዋቾች እና ማቲያስ ኩንሃ አሁን ለማንስተር ዩናይትድ ይሄን ነገር፣ ይሄን ሰርቪስ ይሰጣል ተብሎ ይጠበቃል ማለት ነው። እንግዲህ በቀጣዩ ሲዝን ዋናው ነገር ምንድነው ነው ሩበና ሞሪም በመስመር ላይ በሚያደርጉት እንቅስቃሴ ዊንግ ባኮችን ነው ቀጥታ የሆነ የመስመር እንቅስቃሴ እንዲያደርጉላቸው የሚፈልጉት እንደ ፓትሪክ ዶርጉ አይነት ተጫዋቾችን ወይም ደግሞ በቀኝ በኩል እንደ ዳሎት እንደ ማዝራዊ አይነት ተጫዋቾችን ቀጥታ መስመሩን ታከው እንዲከላከሉ ምን እንዲያጠቁላቸውም ይፈልጋሉ። የቡድኑ እንቅስቃሴ በእነዚህ የመስመር ተጫዋቾች ማገዝ ይፈልጋል ሩበን አሞሪም። ሌላውን ነገር ግን የግራና የቀኝ አስር ቁጥር ሀፍ ስፔስ ተጫዋቾች ወደ መሀል አጥበበው ገብተው ከአጥቂው ጋር በደንብ የጠበቀ ቁርኝት እንዲፈጥሩለት ይፈልጋልና ይህን ነገር የሚሳካለት ከሆነ ሰውየው ስኬታማ የሆነ ጥሩ ነገር እንደሚሰራ ምንም ጥርጥር የለውም። ምክንያቱም ብዙ ተጫዋቾች በተጋጣሚ የቦክስ ክልል ውስጥ እንዲገኙ ማድረግ፣ እድሎች ሲፈጠሩ ብዙ እድሎችን አለማባከል፣ አንደኛው ተጫዋች ሚስ ቢያደርገው ያኛው ተጫዋች ሌላ ተጫዋች እድሉን እንዲጠቀምበት ማድረግ። ይሄ የሚሆነው ምንድን ነው? አምስት ስድስት ሰባት ተጫዋቾች ወደ ቦክስ ተጠግተው ሲጫወቱ፣ ተጋጣሚን ጫና ስትፈጥርበት ጎሎችን በቀላሉ የምታስቆጥርበት ሁኔታ ይፈጠራል ማለት ነው እና በሩበን አሞሪም የመቅድ መሰረት እንግዲህ ማቲያስ ኩንሃ የቀኝ ወይም ደግሞ የግራ ሀፍ ስፔሱን ይዞ እንዲጫወትለት ያደርጋል ማለት ነው። ሌላ ተጫዋችን እነዚህ ቦታ ላይ መጀመር ይፈልጋሉ። እንደ ሚንቤሞ የሚባለው የብሬንፎርድ ተጫዋች። ይቅርታ አድማጮች፣ ይህን ስም መጥራት በጣም ነው የሚያስቸግረኝና ለዛ ነው ትንሽ ያዘ ያደረግኝ። እንደ እሱ አይነት ተጫዋቾችን ይፈልጋሉ። እንደ ቸርኪ አይነት ተጫዋቾችን ይፈልጋሉ። ሌላኛው ደግሞ የሪቨር ፕሌቱ ማስታንቴኖ የሚባል ይሄ ወጣቱ አርጀንቲና ተጫዋች፣ እሱንም እንዲሁ ይከታተሉታል። አብዛኛውን ፍላጎታቸውን ስትመለከቱ እንደዚህ የግራና የቀኝ አስር ቁጥር ተጫዋቾች ላይ ነው አሁን ትኩረት አድርጎ የሰሩ የሚገኙትና፣ ምናልባትም እንደ ኢብሬቺ አይነት ተጫዋቾችንም ሊጨምር ይችላል። ማንችስተር ዩናይትድ የማጥቃት አጠቃላይ ሁሉንም ቅርጽ ነው መቀየር የፈለገው ሩበን አሞሪ። አንደኛ በሲስተም ደረጃ ከዚህ በኋላ በተፈጥሮ የምስመር ተጫዋቾች መጫወት አይደለም የእሱ ምርጫ እነ ጋርናቾ፣ ራሽፎርድ አንቶኒ ከዚህ በኋላ በወር ውስጥ የማይቆዩበትም አንደኛው ምክንያት ከሲስተሙ ጋር ማሄዱ ተጫዋቾች ስለሆኑ ነው። ነገር ግን እኔ በበኩ ላይ አንድ ማንሳው ነገር አንድም ይሁን ሁለት ተፈጥሮ የመስመር ተጫዋቾች ያስፈልጉታል ብዬ አስባለሁ። ይህን ጉዳይ በሌላ ቀን፣ በሌላ ሀሳብ በደንብ በጥልቀት ማንሳት ያለብን ስለሚመስለኝ አሁን አልነቀውም። ነገር ግን የግድ ደግሞ ያስፈልጋሉ ብዬ የማምንበት የራሴ ሀሳብ አለ። በአሰልጣኙ በኩል ያለው ነገር ግን የግራና የቀኝ ሀፍ ስፔስ ተጫዋቾችን ማስፈረም ቅድሚያ የሚሰጠው ጉዳይ ስለሆነ ነው። ማቲያስ ኩንሃን ተሎ ብለው ፈጥነው ያመጡት ማለት ነው እና የተጫዋች በአለፈው ሲዝን በሚገርም ሁኔታ የማንሰር ተጫዋቾች ሁሉም ማለት ነው ሁሉም ተጫዋቾች ካስቆጠሩት ጎል በላይ አስቆጥሯል ብቻው። እነዚህ አራት ተጫዋቾች ዚርኬዜ፣ አማድ ሆይሉንድ ጋርናቾ ከአስቆጠሩት ጎል በላይ በፕሪሚየር ሊጉ ያስቆጠረ ተጫዋች ነው እና ይህ ተጫዋች አሁን ሀያ ስድስተኛ አመቱ ላይ ይገኛል። ጥሩ ፎርም ላይ የሚገኝ ተጫዋች ነው። ይህን ነገሩን ይዞ የሚመጣ ከሆነ ለቡድኑ ተጨማሪ የማጥቃት ኃይል ይሆናል ተብሎ ይታሰባል ማለት ነው። ለዛ ነው ማንችስተር ዩናይትድ በጥብቅ ፈልጎት ዝውውሩን ቶሎ በጊዜ የጨረሱት ማለት ነው። ማቲያስ ኩንሃ፣ ሌላው አንድ አስደናቂው ነገሩ ከቦክስ ውጭ ደጋግሞ ኳሶችን ሹት ያደርጋል። ይሄ ደጋግሞ የሚሞክር አይነት ተጫዋች ነው። ብዙ ድሎችን ወደፊት ይፈጥራል እንደምንለው ሁሉ ደጋግሞ ደግሞ ኳሶችን ወደ ጎል ይሞክራል። አምስት ያክል በፕሪሚየር ሊጉ ከቦክሶች ያስቆጠራቸው ጎሎች አሉ። በጣም አስደናቂ ጎሎችን ነው ከቦክሶች የሚያስቆጥረው። ይህም ነገር ለረዥም ዓመታት በማንችስተር በኩል ጠፍቶ የነበረ ነገር ነው። አሁን ከብሩኖ ፈርናንዴዝ ውጭ እኮ የሚያደርግልን የለም አይደል? ብሩኖ ፈርናንዴዝ ነው ብዙ ጊዜ ከርቀት ጎሎችን ሲያስቆጥር የምንመለከተውና አሁን ግን ማቲያስ ኩንሃን መጨመራቸው ተጨማሪ የሆነ የማጥቃት አቅምን ለመጨመር ታስቦበት እንደሆነ ግልጽ ነው እና ይህ ተጫዋች እንግዲህ የሆኑ ወደ ማንሰነት የሚያደርጉ ዝውውር የተጠናቀቀ ይመስላል። ያው የሕክምና ምርመራውን ካደረገ በኋላ ኮንትራቱን ይፈርማል ተብሎ ስለሚጠበቅ ምንም የሚያግደው ነገር የለም። ለዛ ነው የተጠናቀቀ ይመስላል በድፍረት ለመናገር እየቻልኩት ማለት ነው። እንግዲህ እስኪ ደግሞ ከኮንትራቱ በኋላ ፊርማውን ካስቀመጠ በኋላ ደግሞ እኔና መጅዶ ስለ ማቲያስ ኩንሃ አንዳንድ ነገሮችን እያነሳን አብረን ቆይታ እናደርጋለን። አሁን ግን ለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። ሁላችሁ ወዳችኋለሁ። ቻው